የአብይ ጾም የመጨረሻው ሳምንት በሆነው ሰሙነ ሕማማት ውስጥ ዕለተ ረቡዕ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክራቸውን ያጸኑበት ዕለት በመሆኗ የአይሁድ የምክር ቀን ትባላለች። የእምነቱ ተከታዮች የኢየሱስ ክርስቶስን የሕማማት ሰሙነ ነገረ መስቀሉን እያሰቡ በተፈጥሯዊና ሰው ሰራሽ ችግር ውስጥ ያሉ ወገኖችን በማስታወስ ሊያሳልፉት እንደሚገባ የሃይማኖት አባት ተናግረዋል። አንተነ ጸጋይም የአብይ ጾም የመጨረሻው ሳምንት ኢየሱስ ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበት ህማሙና መከራው እንዲሁም ሞቱ እየታሰበ የእምነቱ ተከታዮች በተረጋጋ ሕሊና አብዝተው በመጾም በመጸለይና በመስገድ የሚያከብሩት እንደሆነ በቅዱሳት መጻሕፍት በሰፊው ይነገራል። ከሰሙነ ሕማማት እለተረቡ የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ኢየሱስ ክርስቶስን እንዴት መያዝ እንዳለባቸው ምክራቸውን ያጸኑበት ዕለት በመሆኗ የአይሁድ የምክር ቀን ትባላለች ይላሉ። በደሴ ደብረ ሳህል ቅዱስ አማኑኤልና ቅዱስ ራጉኤል ቤተ ክርስቲያን የሀዲስ ኪዳን መምህርና የስብከተ ወንጌል ኃላፊው መምህር ገብረ መስቀል ጌትነት፣ አይሁድ ያው ጌታን እንዴት አድርገው መግደል እንደሚችሉ እንዴት አድርገው መክሰስ መወንጀል እንደሚችሉ በደንብ አጥብቀው አስበው የመከሩበትና የሞቱን የመጨረሻውን ምክር የፈጸሙበት ቀን ስለሆነ ምክረ አይሁድ ይባላል። ክርስቶስን ሶስት ዋና ዋና ክሶች አንስተውበታል። በሰንበት ቀን ፈውሰዋል፣ ሰንበትን ሽሯል የሚል የመጀመሪያው ክስ ነበረ። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሏቸው ነበረ እና እንዴት 46 ዓመት ሙሉ የፈጀ ቤተ መቅደስ በአንድ ቀን አፍርሰ በሶስት ቀን ትሰራዋለህ የሚል ይህንን ሀሳብ ይዘው ቤተ መቅደስ ሊያፈርስ ስርዓት ሊለውጥ የመጣ ነው ብለን እንክሰስ ብለው ይህን ሁለተኛ ክስ አድርገው ወስደውታል። የመጨረሻው በዮሐንስ ወንጌል ምዕራፍ 8 ላይ እንደምናየው እስመወልደ እግዚአብሔር ረሰ የርሶ ነው ራሱን የእግዚአብሔር ልጅ አድርጓል ነበር። በዚህች እለት ከኃጢአቷ የተነሳ መልካም ማዛ ያልነበራት ማርያም እንተፍረት ውድ ሽቶን ለአመሃነት ይዛ የቀረበችበትና በዚህ በጎ ተግባሯ መልካም ማዛ ያላት ሆና በመመለሷ የመልካም ማዛ ቀን እንደምትሰኝም መምህሩ አስረድተዋል። በኃጢአት በዝሙት ነበር የምትኖረውና በዝሙት በጣም ብዙ ገንዘብ ሰብስባ ነበረና በመጨረሻ ላይ አንድ ቀን መልኳን በመስታወት አየ ይችላል። መልኳን በመስታወት አየችና ውበቷን አይታ ሁለመናዋን አይታ ምን ፍሬ ያለው መፍረስ መበስበስ እያለ ብላ ወደ ራሷ ተመለሰችና ስታስብ ታርገለ ካጢያት ከታርገለ ካጢያት ካጢያት ተሰረውልህ ላጢያት ተሰረውልሻል እያለ ኃጢአትን የሚያስተሰረ ኢየሱስ ክርስቶስ እንደመጣ ተገንዝባ ከዚያ በኋላ የሰበሰበችውን ሁሉ ገንዘብ ወስዳ ሶስት መቶ ወቄት የሚያወጣ ሽቱ ገዝታ ወደ ክርስቶስ ነው የሄደችው። ወደ ክርስቶስ ስትሄድ በስምዖን ዘለምጽ ቤት ነበረ ክርስቶስ ነው፣ ያገኘችውና ሂዳ ያንን ሽቱ ከፍታ ጸጉሩን በሙሉ ተቀብተዋለች። መምህሩ አክለውም የሰው ልጅ ከልቡ ተጸጽቶ ኃጢአቱ ይሰራ ይሰረይለት ዘንድ ለማስተማር የምባቀን የለተረቡ ሌላኛው ገጽታ ነው ይላሉ። ማርያም እንተፍረት ሽቱ የቀባ ራሱ እንደቀባች ሁሉ እንደገና ከእግሩ ወርቃ እንባዋን እያፈሰሰች እግሩን በእንባ አጥባለች። በፀጉሯ መልሳ ወሉላለች አዳርቃለች እና እንደውም ስምኦን ተቃውሞ እንዴት ይቺ ኃጢአተኛ ሴት እግሩን ስትነካው ስታጥበው ዝም ይላል? የሚል ጉርምቷ ሲያሰማ ክርስቶስ ምን አለው? ስምኦን ወይ ነው ከገባው ጀምሮ አንተ ለእግሬ ውሃ አላቀረብክልኝም፣ ለእግሬ መወሎያ ማዳረቂያ ፎጣ አላቀረብክልኝም። እሷ ግን ይኸው ከገባው ጀምራ እንባዋን እያፈሰሰች በውሃ አይደለም ያጠበችኝ፣ በእንባዋ ነው ያጠበችኝ። በፎጣ አይደለም የወለወለችኝ እግሬን ያዳረቀችው በፀጉሯ በውበቷ ነው። ስለዚህ ብዙ ስለወደደችኝ ብዙ ኃጢአቷ ተሰርዮላታል የሚል ቃል ክርስቶስ ተናግሯል። ኃጢአቷ ከዚያ ሰዓት ጀምሮ ተሰርዮላታል ማለት ነው። የእምነቱ ተከታዮች የኢየሱስ ክርስቶስን የሕማማት ሰሙነ ነገረ መስቀሉን እያሰቡ በተፈጥሯዊና ሰው ሰራሽ ችግር ውስጥ ያሉ ወገኖችን በማስታወስ እንዲያሳልፉት መምህር ገብረ መስቀል አስገንዝበዋል።